ካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው፣ በገንዘብሽ ነው። አዎ፣ ግን ቀና በይና አመሰግናለሁ በይ። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስትወጪ፣ ስትይ፣ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። አመሰግናለሁ በጣም ወሳኝ፣ ታንኪዩ ማለት ወሳኝ ኢቲኬት ነው። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ ጉዳዩን አስፈጸምኩ። ጉዳዩን አስፈጽም ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ፣ ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ፣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ ጣውናው ነው ክብራ። የምታስተናግድ ጋባዥ የሰባት መቶ ብር ምግብ አዞ እኔ የአራት ሺህ ብር ምግብ ባዝ፣ ልክ አይደለም ላይኖረው ይችላል፣ ልክም አይደለም፣ እንደዛ አይደረግም። ስለዚህ የሚጋብዝሽ ሰው እስኪያዝ ድረስ ጠብቂና፣ እሱ ካዘዘው ጋር ተመሳሳይ ነገር የሚቀራረብ በዋጋም እንደዛ ነው የምታው። ስለዚህ እሱን ኦብዘርቭ ማድረግ ያደርጋል። ምግብ ቤት ስትገቢ ወይም እኔ ስገባ፣ ሰውየው የጋበዘኝ ሰው ካለ እሱ እስኪያዝ ድረስ እጠብቃለሁ። እሱ እስኪያዝ ጠብቃለሁ። ወይም ቤቱን የሚያውቀው ከሆነ ምን ብናዝ ይሻላል ብዬ እሱን፣ እንደ ቤቱን የምታውቀው አንተ ነው። እኔ ብዙ የምቸገርበት ቲፕ ነው። ቲፕ መሰጠት አለበት። ውጭ 15 ፐርሰንት ከምትከፊው፣ 15 ፐርሰንት ቲፕ ነው። ግን እኛ አገር አንዳንዴ ሙልጭ አድርገው ከእንትን ውስጥ ያወጡታል መልሱን እና እኔ ሌላ ሰውም ጋብዞኝ አንድ ቀን ተደብቄ አስገብቼ ያውቃለሁ ሰውየው ጋበዘኝ ሂሳብ ከፈለ ከዛ ከፈተና ሙልጭ አድርጎ ወሰደው ገንዘቡ መልሱን ከዛ እሱ ልክ ውር ያልሆን አዎ እሱ ሲሄድ ግን እኔ ብር አወጣሁና ሁለት መቶ ብር እዛ ውስጥ አስቀመጥኩና ቁጭ አልኩ የቅርብ ወዳጆች ደግሞ ከሆነ ስጥ እላለሁ ቲፕ ስጥ